ሰላም ጤና ይስጥልኝ። ዜና እናሰማለን። በቅድሚያ ማርስተ ዜና፣ ግብጽ የውሃ ደህንነቷን ለማስጠበቅ አስፈላጊ እርምጃዎችን ትወስዳለች ሲሉ ፕሬዚዳንት አልሲሲ ተናገሩ። የጋዛ ጦርነት በሰላም መቋጨቱን እስራኤላውያን አስደሰተ። ዜናውን በዝርዝር እናሰማለን። ኢትዮጵያ በአባይ ወንዝ ላይ ገንብታ ካስመረቀችው የህዳሴ ግድብ አንጻር ግብጽ ብሔራዊ ጥቅሟንና የውሃ ደህንነቷን ለማስጠበቅ አስፈላጊ የሆኑትን ሁሉም እርምጃዎች እንደምትወስድ ፕሬዚዳንት አብደል ፋታህ አልሲሲ ተናገሩ። ፕሬዚዳንቱ ኢትዮጵያ ታላቁ የህዳሴ ግድብን በማስተዳደር ላይ እየተከተለችው ባለው ኃላፊነት የጎደለው አካሄድ ላይ አገራቸው እጇን አጣጥፋ ትመለከትም ብለዋል። አልሲሲ በዋና ከተማቸው ካይሮ ለተካሄደው ስምንተኛው የውሃ ሳምንት ተሰብሳቢዎችን በቪዲዮ ባስተላለፉት መልእክት ግብፅ ዲፕሎማሲያዊና ዓለም አቀፋዊ ተቋማት በይበልጥ በተባበሩት መንግስታት ድርጅት ላይ መተማመኗን እንደ ድክመት መቆጠር የለበትም ብለዋል። ግብጽ ታላቁ የህዳሴ ግድብ ከአባይ ወንዝ የምታገኘው የውሃ መጠን ቀንስብኛል ስትል አጥብቃ ስትቃወም የነበረ ቢሆንም ፕሬዚዳንቱ እሁድ እለት ባደረጉት ንግግር ላይ ግን ባለፉት ሳምንታት በሱዳን ውስጥ ለተከሰተው የጎርፍ መጥለቅለቅ የኢትዮጵያ ግድብ ተጠያቂ አድርገዋል። ኢትዮጵያ ግድቡ ተገቢ ባልሆነ ምክንያት እያስተዳደረችው በመሆኑ ባልተመጣጠነ የውሃ ፍሰት ምክንያት ባለፉት ቀናት በሁለቱ የታችኛው ተፋሰስ ሀገራት ውስጥ ጉዳት ደርሷል ብለዋል። ፕሬዚዳንቱ በንግግራቸው ላይ ከግድቡ ምርቃት ከጥቂት ቀናት በኋላ በተከሰተው ነገር የግድቡ ስራ ሂደት ለህገ አሳሪ ስምምነት እንዲደርስ ያቀረበውን ጥያቄ ትክክል መሆኑን የሚያሳይ መረጃ ነው ብለዋል። አልሲሲ ኢትዮጵያ የታችኛው ተፋሰስ ሀገራትን አስቀድማ ሳታሳውቅ ወይም ሳታስተባብር ወጥነት የሌለው ውሃ ትለቃለች ሲሉም ወንጅለዋታል። የኢትዮጵያ የውሃና ኢነርጂ ሚኒስትር ግብፅ የህዳሴ ግድብ በአግባቡ ባለመተዳደሩ ምክንያት የተለቀቀው ውሃ በሱዳን ጎርፍ እንዳስከተለ በመግለጽ ከዚህ በፊት ያወጣቸውን መግለጫ በሐሰት የተሞላና ተንኮላዘል በማለት ውድቅ ማድረጉ ይታወሳል። ታላቁ የኢትዮጵያ ህዳሴ ግድብ ባይኖር ኖሮ ባለፉት ወራት በኢትዮጵያ ደጋጋማ ቦታዎች የታየው ከፍተኛ ዝናብ ሱዳንና ግብጽ ውስጥ በሰው ህይወትና በመሰረተ ልማት ላይ ታሪካዊ ውድመት ሊያደርስ ይችል እንደነበር በመግለጽ በወቅቱ ምላሽ ሰጥተዋል። አልሲሲ ሀገራቸው የወሰደችውን የዲፕሎማሲ እርምጃዎች የጥንካሬ መግለጫ የብስረትና በንግግር የማሳመን ና የናይል ተፋሰስ ሀገራትን ፍላጎት አደጋ ላይ ሳይጥሉም ለመጠበቅ የተደረገ መሆኑን አክለዋል። የግብፁ ፕሬዚዳንት ድርቅ ና የውሃ መጥለቅለቅ በሚኖሩበት ወቅት የውሃ አለቃቅን ለመቆጣጠር የሚያስችል አሳሪ የሆነ ስምነት በሁለቱ የታችኛው ተፋሰስ ሀገራት ያካተተ ስምነት እንዲኖር እየጠየቁ ሲሆን በላይኛው የተፋሳ ሀገራት የእድገት ፍላጎትና የታችኛው የተፋሳ ሀገራት ከጉዳት ለመከላከል በሚኖር ሚዛን መካከል ብቸኛው አማራጭ ነው ብለዋል ፕሬዚዳንቱ። ግብጽ በአባይ ወንዝ ላይ ፕሬዚዳንቱ በአባይ ግብጽ በወንዝ ላይ የሚኖረውን የተናጠረ እርምጃን የማትቀበለው ዓለም አቀፍ አሰራሮችና ስምምነቶች ወደ ጎን ስለሚል፣ የተፋሱ ሀገራትን ፍላጎት ስጋት ላይ ስለሚጥል እንዲሁም የፍትህና መረጋጋት መርሆችን ዝቅ ስለሚያደርግ መሆኑን በንግግራቸው ላይ አንስተዋል። ልማት የአንድ ሀገር ጉዳይ ብቻ አይደለም ያሉት አልሲሲ የወንዙ ህዝቦች የጋራ በሆነ ኃላፊነትና በትብብር ብቻ ሊጠበቅ የሚችል መብት ነው፣ የትናጠረ እርምጃ አይደለም ብለዋል። በህዳሴ ግድብ ግንባታ ወቅት ለ14 ዓመታት በተለያዩ ዙር የተደረገውን ድርድር የጠቀሱት ፕሬዚዳንቱ የሁሉንም ፍላጎት ከግምት ያስገባ አሳሪ ህግና በመብቶችና በግዴቶች መካከል ሚዛን የጠበቀ አስገዳጅ ስምምነት ታሳቢ ያደረገ ፍትሃዊና ብልሃት የተሟላው ዲፕሎማሲ መንገድ እንደነበር ተናግረዋል። ፕሬዚዳንቱ በንግግራቸው ካይሮ ኢትዮጵያ ያስቀመጠችን የልማት ግቦች የሚያሟሉ በርካታ ጥሩ ቴክኒካዊ አማራጮችና የሁለቱም የታችኛው ተፋሰስ ሀገራት ጥቅም የሚያስጠብቅ ሀሳብ አቅርባ እንደነበር ጠቅሰዋል። ነገር ግን እነዚህ የግብፅ አማራጮች የፖለቲካ ፍላጎት ባለመኖሩና በጠባቢ ፖለቲካ ሂሳቦች የሚመራ የተናጥል እውነታን የመጫን ፍላጎት ብቻ ሊገለጽ በሚችል ግትርነት ተቀባይነት ሳያገኝ ቀልቷል ብለዋል። አልሲሲ ወንዙ የሁሉም የተፋሰሱ መንግስት የጋራ ንብረትና በብቸኝነት ሊያዝ የማይችል የጋራ ሀብት ነው በማለት በናይል ላይ ብቸኛ የሉዓላዊነት ሀሰተኛ የይገባኛል ጥያቄ ተቀባይነት እንደሌለው አመላክተዋል። ግብጽ በዓለም ላይ የውሃ ጥረት ካለባቸው ሀገራት መካከል መሆኗ የጠቀሱት ፕሬዚዳንት አልሲሲ ከሀገራቸው መቶ ሚሊዮን ህዝብ 98 በመቶ የውሃ ፍላጎታቸውን የሚያገኙት ከአባይ ወንዝ መሆኑን ጠቅሰው የህሉና ጉዳይ ነው ሲሉ አስቀምጠውታል። ፕሬዚዳንቱ አክሎም ሀገራቸው በአባይ ወንዝ ጉዳይ ላይ ስትከተል የነበረው ዲፕሎማሲያዊ መንገድ የደካማነት ምልክት አለመሆኑን በመጥቀስ ነገር ግን ኢትዮጵያ የተከተለችው ካለው አካሄድ አኳያ ዝምታ እንደማትመልጥና ጥቅሟን ለማስከበር አስፈላጊ ያለችውን እርምጃ እንደምትወስድ በድጋሜ ተናግረዋል። አልሲሲ ድንበል ተሻጋሪ ወንዞች የተፈጠሩት ዜጎች እንዲከፋፍሉ ሳይሆን ለውህደትና ለትብብር ድልድዮች እንዲሆን ነው ብለዋል። የውሃ ደህንነት ቅንጦትና ዘላቂ የልማት አማራጭ አይደለም ካሉ በኋላ እነሱ ሊጠብቁ የሚችሉት በዓለም አቀፍ ሕግ በጋራ ጥቅምና ሁሉንም ተጠቃሚ በሚያደርግ መሪ ላይ በተመሰረተ ፍትሃዊ አጋርነት ብቻ ነው ሲሉ ተናግረዋል። ግብፅና ሱዳን በታላቁ የህዳሴ ግድብ አስተዳደርና የውሃ ሙሌት ላይ ለአመታት ድርድር ያደረጉ ሲሆን ሁሉንም የሚያስማማ መቋጫ ላይ ሳይደርሱ የግድቡ ግንባታ ተጠናቆ ስራ ጀምረዋል። ግብጽ በአፍሪካ ግዙፍ የሆነ ግድብ ጉዳይ ባለፉት አመታት ለተባበሩት መንግስታት ድርጅት፣ ለአፍሪካ ህብረትና ለአረብ ሊግ በማቅረብ በኢትዮጵያ ለጫና ለማሳደር ሞክራለች። በዓለማችን በርዝመቱ የሚታወቁ የአባይ ወንዝ ከ85 በመቶ በላይ ውሃን የሚያገኘው ከኢትዮጵያ ሲሆን የወንዙ አብዛኛው ውሃ የሚጠቀመው ግብፅ። በኢትዮጵያ የተገነባው ግድብ በበላይነት ስጠቀምበት የነበረውን ውሃ መጠን ያሳጠኛል የሚል ስጋት ፈጥሮባታል። ግብጽ በአውሮፓውያኑ 1959 የተፈረመና አብዛኛው የሆን ድርሻ የሚሰጣትን የቀኝ ግዛት ስምምነት በመጥቀስ የወንዙን ውሃ ሙሉ በሙሉ በበላይነት ለብቻዋ የመጠቀም ፍላጎት በማለት ኢትዮጵያ ሁኔታ መለወጥ እንዳለበት ስትከራከር ቆይታለች። ኢትዮጵያ በአባይ ወንዝ ላይ ያላት ድርሻዋን ባረጋገጠ መልኩ ፍትሐዊና ምክንያታዊ አጠቃቀም ላይ ስምምነት እንዲደረስና ግንባታው የግብጽን የውሃ ደህንነት ላይ አደጋ እንደማይጥል በተደጋጋሚ ገልጻለች። ሀማስ በጋዛ የውስጥ ጥቃት ስጋት እየጨመረ በመምጣቱ ተዋጊዎችን ማሰማራት ጀመረ። ሐማስ ወደ ሰባት ሺ የሚጠጉ የጸጥታ ኃይሉን በቅርቡ በኢስራኤል ወታደሮች የተለቀቁትን የጋዛ አካባቢዎች ለመቆጣጠር በድጋሚ መጥራቱና ከሀገር ውስጥ የተገኘ መረጃ አመለከተ። ቡድኑ ወታደራዊ ልምድ ያላቸውን አምስት አዳዲስ ገዢዎችን ሽመዋል። አንዳንዶችም ቀደም ሲል በታጣቂ ክንፍ ውስጥ ብርጌዶችን ይመሩ የነበሩ መሆናቸው ተገልጿል። ትእዛዙ የተላለፈው በስልክና በጽሁፍ መልእክቶች ሲሆን ዓላማው ጋዛን ከህገወጥና ከኢስራኤል ተባባሪዎች ለማጽዳት ነው። ተዋጊዎቹ በ24 ሰዓት ውስጥ ሪፖርት እንዲያደርጉ አዟል። ከጋዛ የወጡ ዘገባዎች እንደሚጠቁሙት የታጠቁ የሐማስ አባላት ከፊሎች የሲቪል ልብስ የለብሰው፣ ሌሎች ደግሞ የጋዛ ፖሊስን ሰማያዊ ዩኒፎርም ለብሰው በበርካታ አካባቢዎች ተሰማርተዋል። በጋዛ ከተማ ሰባራ መንደር ሁለት የአማስ ከፍተኛ ኃይል አባላት በዱጉሙሽ ጎሳ ታጣቂዎች በተተኮሰ ጥይት ከተገደሉ በኋላም ውጥረቱ በከፍተኛ ደረጃ ጨምረዋል። ከተቀደሉት አንዱ የቡድኑ ወታደራዊ መረጃ የሚመራው የሐማስ የትጥቅ ክንፍ ከፍተኛ አዛዥ ኢማድ አቅል ልጅ ነበር። አስክሬናቸው በመንገድ ላይ መጣሉን ቁጣን ከመቀስቀሱም በላይ ሐማስ ከፍተኛ ምላሽ ይሰጣል የሚል ግምት እንዲጨምር አድርጓል። የሐማስ አባላት ከሶስት መቶ የሚበልጡ የዱጉሙሽ ታጣቂዎች ተተኳሽና ፈንጂ ይዘው የሚገኙትን አካባቢ ከበዋል። ሐማስ አንድ የዱጉሙሽ ጎሳ አባል ሲገደል ሌሎች ሰላሳ ሰዎችን አግቷል ተብለዋል። የጎሳው የጦር መሳሪያዎችን በጦርነቱ ከሐማስ መጋዘኖች የተዘረፉ ሲሆን፣ ሌሎች ደግሞ ለአመታት በእጃቸው የነበሩ ናቸው። ጦርነቱ ካበቃ በኋላ ጋዛን ማን እንደሚያስተዳድር እርግጠኝነት በሌለበት በዚህ ወቅት የሐማስ እንቅስቃሴ የሚጠበቅ ነበር። ይህም ሀማስ ትጥቅ እንዲፈታ የሚጠይቀውን የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ሁለተኛ ምዕራፍ የሰላም እቅድን ሊያወሳስብ የሚችል ቁልፍ ጉዳይ ነው። በውጭ ሀገር የሚገኙት የሀማስ ባለስልጣናት ስለ ጉዳዩ በቀጥታን አስተያየት ለምከመስጠት ተቆጥበዋል። ለሌቦችና በእስራኤል ወራሪ ለሚደገፉ ሚሊሻዎች ጋዛን መልቀቅ አንችልም። መሳሪያችን ሕጋዊ ነው ወረራውን ለመቋቋምና ወረራውን እስከቀጠለ ድረስ ይቆያሉ ሲሉ ለቢቢሲ ተናግረዋል። በጋዛ የፍልስጤም አስተዳደር ውስጥ ለአመታት ያገለገሉና ጡረታ የወጡ አንድ የደህንነት መኮንን ግዛቱ ወደ ሌላ ዙር የእርስ በርስ ደም መፋሰስ እያመራ ነው ብለው እንደሚሰጉ ተናግረዋል። ሃማስ ምንም ለውጥ አላመጣም፣ አሁንም ቡድኑን ለማቆየት ብቸኛው መንገድ መሳሪያና ሆከት እንደሆነ ያምናል ሲሉ ለቢቢሲ ተናግረዋል። ጋዛ በጦር መሳሪያ ተጠረቅልቃለች። በጦርነት ከሃማስ መጋዘን ዘራፊዎች በሺ የሚቆጠሩ የጦር መሳሪያዎችና ጥይቶች ተዘርፈዋል። አንዳንድ ቡድኖችም ከእስራኤል ድጋፍ አግኝተዋል። ይህ ለእርስ በርስ ጦርነት ጥሩ ግብአት ነው። የጦር መሳሪያ በስጭት ትርምስና የተዘባበረና የተዳከመ ሕዝብ ለመቆጣጠር ተስፋ የሚሰንቅ ቡድን አለ። በጋዛ የሚኖሩ የሰብአዊ መብት ባለሙያዎች ካሊል አቡ ሻማላ ሀማስ ስልጣን ሊያስረክም ወይም የቅዱን ተግባራዊነት ለማደናቀፍ ይፈልግ እንደሆነ የሚያሳይ መሆን ተናግረዋል። የጋዛ ነዋሪዎች በርካታ አቀጣጣሪ ምክንያቶች በመኖራቸው ውስጣዊ ግጭት ሊፈጠር ይችላል የሚል ከፍተኛ ስጋት እንዳለ ጥርጥር የለውም። ሀማስ በደረሰበት ከፍተኛ ጫና የሰላም እቅዱን ለመቀበል መገደዱን ተናግረዋል። በጸጥታ ጉዳዮች ውስጥ መሳተፍን ጀምሮ በማንኛውም መንገድ ተጽዕኖውን ለማስቀጠል የሚደረገው ቀጣይ ሙከራ ስምምነቱን አቀረቀ ሊምጥና የጋዛና ውረች የበለጠ ስቃይ ውስጥ ሊከት ይችላል ብዬ አምናለሁ ብለዋል። ይህም የሰላም ስምምነቱን ያስተናክለዋል በሚል በጋዛውያን ዘንድ ትልቅ ዝቃትን ፈጥሯል። በትግራይ ክልል ከፍተኛ የተባለ የመሬት መንቀጥቀጥ ተመዘገበ። በትግራይ ክልል ከተሞች በሬክታር ስኬል እስከ 5.6 የተመዘገበ የመሬት መንቀጥቀጥ መከሰቱ ተዘገበ። የጀርመኑ የስነ ምድር ሳይንስ የጥናት ማዕከል ትናንት ቅዳሜ ጥቅምት 1 2018 ዓ ም በአካባቢ ሰዓት አቆጣጠር ከምሽቱ አንድ ሰዓት ላይ የመሬት መንቀጥቀጥ አጋጥሟል ብለዋል። የአሜሪካ ጂኦሎጂ ሰርቬይ በበኩሉ ከመቀሌ ሰሜን ምስራቅ 56 ኪሎ ሜትር ርቆ 5259 የተለኩ ሁለት አምስት ሁለት ርዕደ መሬቶች በተከታታይ መመዝገባቸውን አስታውቀዋል። ዜናዎች እነዚህ ነበሩ። እናመሰግናለን።